በመርሃ ግብሩ ተገኝተው የእንኳን ደህና መጣችሁ ንግግር ያደረጉት የአርባምንጭ ከተማ ከንቲባ ዶክተር መስፍን መንዛም ሀገራችን ለደን ጥበቃና ለአረንጓዴ ልማት ከፍተኛ ትኩረት በመስጠቷም ለውጦች ቢስተዋሉም አሁንም በሀይቆችና በብዝሀ ህይወት ሀብቶቻችን ላይ ውድመት እየደረሰ ይገኛል ብለዋል። ሀገራችን ለአካባቢ ጥበቃ ለደን ልማት የሚሰጠው ትኩረት እንደተጠበቀ ሆኖ አንዳንድ ጊዜ ግን በአግባቡ አለመጠቀማችን ባለመያዛችን በርካታ ተጽዕኖች ተፈጥሮ እንደሆነ ይታወቃል። የሃይማኖት ተቋማት፣ ባህላዊ ተቋማት ተጽዕኖም ፈጣሪ ስሎ ተሰሚነትም ስላላቸው ከመንግስት ጋር በጋራ በመስራት የሚመጣ ውጤት እንግዲህ በጣም አመርቂ እንደሚሆን ይታወቃልና የደቡብ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ ግዛቴ ግጄም የሰው ልጅ ምድርን የመጠበቅና የመንከባከብ ኃላፊነት ከፈጣሪ ተሰጥቶታል ብለውም ይህንን ኃላፊነትም በአግባቡ መወጣት አለበት ብለዋል። የአረንጓዴና የተራራ ልማት መርሃ ግብሮች የሚታይ ለውጥ ማምጣታቸውን ያብራሩት የቢሮ ኃላፊም በክልሉ 17 ከመቶ የነበረው የደን ሽፋን ወደ 23 ነጥብ 17 ከመቶ ማደጉን ገልጸዋል። የአየር ንብረት ለውጥ ተጽዕኖ ያላንኳኳው የህብረተሰብ ክፍል የለም። ከተማ ነው የሚያጠፋው፣ የአየር ንብረት ለውጥ ተጽዕኖ አንድ ቀበሌ ነው የሚያወድመው። አደጋው ዝም ብሎ እንደ ሌላ አደጋ አይደለም። አሁን ወረርሽኝ ብነሳ ወይም የሆነ በሽታ ብነሳ አንድ ሁለት ሰው ሶስት ሰው ነው የሚገድለው። ይሄ ግን የተፈጥሮ አደጋ ከተማ ሊያጠፋ ይችላል፣ ቀበሌ ሊያጠፋ ይችላል፣ መንደር ሊያጠፋ ይችላል። ይሄ በተጨባጭ በእኛ ክልል የታየ እውነት ስለሆነ ይህን ለመከላከል ደግሞ ሁሉም ህብረተሰብ ክፍል የችግሩ ባለቤት ነው። ከችግሩ ማንም ሰው ማምለጥ አይችልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጋሞና አካባቢ ዞኖች ሀገረ ስብከት ቁጥጥር ክፍል ኃላፊ መምህር ማቴዎስ ቦራጎናም ና የአርባ ምንጭ ሙሉ ወንጌል ቤተ ክርስቲያን መምህር አድማሱ ኩሴም የአካባቢ ሚዛን እንዲጠበቅና ብዝሀ ህይወት እንዳይመናመን ቤተ ክርስቲያን ጠንካራ ተግባራትን እያከናወነች ትገኛለች ብለዋል ቤተ ክርስቲያን በተለየ ሁኔታ ለደን ልዩ ስፍራ ትሰጣለች ስለዚህ ቤተ ክርስቲያን ማህበረ ምዕመናንን ስታስተባብር የሚመናን ደግሞ ይተክሉታል፣ ያንከባክቡታል። የእግዚአብሔር ቤት ነው ብሎ ከዛ ምንም ነገር አይነካም፣ ከቤት ወደ ቤት አይወሰድም። ያንን ተያዥ አድርጋ ቤተክርስቲያን እያልማች እንደሚገኝ ነው። እስካሁን ድረስ እኛም ያንን ተያዥነት ይዘን ነው እያስተባበርን ያለ ነው። ጥላ ይሆናሉ፣ ለጥላ ያገለግላሉ። በአጠቃላይ የአረንጓዴን መልክ ለምድርቱ ይሰጣሉ። የደን ሽፋን ለቤተ ክርስቲያን አካባቢ ብቻ ሳይሆን ለከተማም ለሀገርም በጣም የሚጠቅም እንደሆነ ያስባለሁ። ከዚያ የተነሳ መንግስትም ደኖች እንዲተከሉ እያደረገ ነው። እኛም ብዙ ተክለናል። በመድረኩም ባህላዊ ደንና ብዝሀ ህይወት ሀብቶች ልማትና ጥበቃ ዙሪያም ሰነዶች ቀርበው ሰፊ ውይይት ተደርጎባቸዋል። ደንን በመጠበቅና ብዝሀ ሕይወትን በመንከባከብ አስተዋጽኦ ያበረከቱ አካላት በመርሃ ግብሩ እውቅና ተችሏቸዋል።